ትዕግስትና ምስጢራዊ ጥቁር ድመት በአረንጓዴ ኮረብታዎች መካከል የምትገኝ ትንሽ መንደር ውስጥ ትዕግስት የምትባል ወላጅ አልባ ልጅ ትኖር ነበር። ትዕግስት ቀላል ልጅ ነበረች። ከዓለም ያላት ትንሽዬ ጎጆ ወርዳ የምትላት አንድ ደግ ላም ናት፣ ወርዳ የምትላት አንዲት ደግ ላም ናት። እንደምትሸጠው ወተት ትንሽ የሆነ ነጭ ልብ ብቻ ነበረ። ወላጆቿ ገና ትንሽ ሳለች ትተዋታል። ይቺ ላምም መላ አለሟ ሆነች። ለሐሳቧ የምታጫወታት ጓደኛዋና ብቸኛ መተዳደሪያዋ ነበረች። ጧጧት ትዕግስት ላሟን ታጠባለች ትኩስ ወተትን በትልቅ የሸክላ ዕቃ ውስጥ ትጨምርና እራሷ ላይ ጭና ለመሸጥ ወደ መንደር ገበያ ትሄዳለች። ትዕግስት በታማኝነትና በንጹህ ወተቷ ይታወቁ ነበር። ግን ኑሮዋ ሁልጊዜ አስቸጋሪ ነበር። ወተቱን ከሸጠች በኋላ ለላም መኖ፣ ለራሷ ደግሞ ትንሽዬ ዳቦ ትገዛና ወርዳ የምትሰማራበትን የግጦሽ መሬትም ኪራይ ትከፍላለች። የጌታሹ መሬት ባለቤት በርካታ የሚባል ስግብግብ ሰው ነበር። ስሙ በረከት ማለት ቢሆንም ከበረከት ጋር የሚያውቀው ነገር አልነበረም። ልቡ እንደ ድንጋይ እየጠነከረ ነበረ። ትዕግስት የሚያየው ገንዘብ የሚቀማባት መንገድ ብቻ ነበረ። ምንም እንኳ እጅግ በጣም ድሃ ብትሆንም ትዕግስት ፈጽሞ የማይተዋት ልማድ ነበራት። ደካማ ፍጥረታት መራራት ፈጣሪ መምራት እንደሚያመጣ ታምን ነበረ። ወተቱን ከሸጠች በኋላ ሁሉ ጊዜ ከእቃ ስር ትንሽ ወተት ትታውና በገበያ ጀርባ ባለው ጠባቧ መንገድ ላይ በተቀመጠ ጉድጓድ ሳህን ውስጥ ታፈሰዋለች፣ የተራቡ የጎዳና ድመቶች እንዲጠጡት። ደካማ ፍጥረታት ከትንሽ ኑሮዋ ሲጠጡ ማየት ታላቅ ደስታ ይሰማት ነበረ። የኪራይ ጭማሪና የምስጢራዊቷ ድመት መምጣት፣ ህይወት ይበልጥ አስቸጋሪ በሆነችበት በአንድ ሳምንት ውስጥ የግጦሽ መሬት ባለቤት የሆነ በርካታ በረከት መጣና፣ ስሚ ትግስት፣ ከዚህ ሳምንት ጀምሮ የኪራይ ዋጋውን በእጥፍ ልጨምረው ነው፣ ወስኛለሁ። አዲሱን ገንዘብ ዓርብ ዕለት ካልከፈልሽኝ ለአመሽን ለዘገየው ለዘገየው ኪራይ ዋጋ አድርጌ ወስዳታለሁ፣ አንቺንም ከዚህ ጎጆ አስወጣሻለሁ አላት። ቃላቱ ትዕግስት ልብ ላይ እንደ መብረቅ ወረደ። በጥቂት ቀናት ውስጥ ይህን ያህል ትልቅ ገንዘብ እንዴት ማግኘት ይችላለው! የምታገኘው ሁሉ የድሮውን ኪራይ ለመክፈል እንኳን አይበቃም። ምድር የምትንቀጠቀጥባት መሰላት። እናም ጓደኛዋን ብቸኛ መተዳደሪያዋን ወርዳን እንደምታጣ ተሰማት። በዚያ ቀን ወደ ገበያ ሄደች፣ ልቧ በሀዘን ተጨንቆ በተለመደው ቦታ ተቀመጠች። የወተት እቃዋ ከፊቷ ነበር፣ ነገር ግን ፊቷ የገረጣና አይኖቿ አሳዘኝ ነበሩ። በዚህ ሁኔታ ላይ ሳለች ከዚህ በፊት በመንደሯ ውስጥ አይታ የማታውቀው አንድ ድመት ቀረበቻት። ይህቺ ድመት ከተራ የጎዳና ድመቶች የተለየች ነበረች። ፀጉሯ እንደ ሐር የሚያብረቀርቅ ጥቁር፣ ዓይኖቿ እንደ ሁለት የመዝርጌን ድንጋዮች አረንጓዴ ነበሩ። ከላይ ዓለም የመጣች ልዕልት ያህል በትዕቢትና በዝምታ ትጓዝ ነበረ። ድመቷ ከትዕግስት ፊት ቆመች። የወተቱን ዕቃ ተመለከተች። ከዚያ ራሷን ቀና አድርጋ የትዕግስትን ሐዘን እንደምትረዳ ያህል በጥልቀት በረጋ መንፈስ ተመለከተቻት። ምንም እንኳ ትዕግስት በዕቃው ውስጥ ያለውን እያንዳንዱን የወተት ጠብታ ዋጋ ብትፈልግም ደግ ልቧ ይህን ውብ ፍጥረት ማባረር አልቻለችም። ለራሷ ለዚህ ደካማ ፍጥረት በመራራት አምላኬ ይምረኝ ይሆናል አለች። ትንሽ ጎድጓዳ ሳህኗ ውስጥ ጥቂት ወተት አፍስሳ ከድመቷ ፊት አስቀመጠችው። ድመቷ በረጋ መንፈስና በጸጋ ጠጣች። ከዚያ ለመመስገን ያህል የመጨረሻ እይታ ሰጥታት ጠፋች። ወርቃማው ዲናር። ቀናት አለፈና አርብ ደረሰ። ትዕግስትም የተጠየቀችውን ገንዘብ መሰብሰብ አልቻለችም። በአርብ ጠዋት እንባዋ እየፈሰሰ ላሟን አጠባች። ይሄ ከወረዳ የምታገኘው የመጨረሻ ወተት እንደሆነ ታወቀች። እቃዋን ተሸክማ ከጎጆዋ ወጣች። ልቧን በስንብት ተካብዶ ነበረ። ነገር ግን ምስጢራዊቱ ጥቁር ድመት በበሯ መቃን ላይ ተቀምጣ ስትጠባበቃት በማገኘት ተገረመች። ድመቷ ወደ እርሷ ከዚያ ወደ እቃው ትመለከታለች በዝቅተኛ ድምፅም አመለከተች ትዕግስት በሐዘን ተነፈሰችና በዚህ በመጨረሻ ቀን ድርሻሽን የምትፈልጊው አንቺንሽ ችግር የለውም የአምላክ በረከት ለማንም ብቻ የተወሰነ አይደለም አለቻት ወተቱን በተለመደው ጎድጓዳ ሳህኗ ውስጥ አፍስሳ ከፊቱ አስቀመጠችው ድመቷ ጠጣች። ትዕግስት እንባዋን ለመደበቅ ፊቷን ስታዞር ቀላል የሆነ የብረት ነገር በሸክላ ላይ የሚመታ ድምፅ ሰማች። ወደ ባዶው ጉድጓድ ሳሃን ስትመለከት በድንጋጤ ደነገጠች። ከሳህኑ ስር የጧቱ ፀሐይ የሚያበራው አንድ የሚያብረቀርቅ ወርቃማ ሳንቲም ነበረ። ትዕግስት ተንቀጥቀጥ ተንቀጥቃጭ በሆነች ወርቃማውን ሳንቲም አነሳች። በሕይወቷ ወርቃማ ዲናር አይታ አታውቅም። ድመቷ ለመፈለግ ዙሪያዋን ተመለከተች፣ ነገር ግን እንደ ልማዷ ጠፍታ ነበረ። ይህ ህልም አልነበረም፣ እውነት ወርቃማ ሳንቲም ነበር። ዋጋው በርካታ ከሚጠይቀው ኪራይ በአስር እጥፍ ይበልጥ ነበረ። ትዕግስት ወርቃማውን ሳንቲም ስትይዝ ሙቀት በቀዝቃዛ እጇ ውስጥ ሲሰራጭ ተሰማት። ገንዘብ ብቻ አልነበረም ለአዲስ ንጋት የተሰጠ ቃልና፣ በጨለማ ጊዜያትም እንኳ ምህረትን ያረሳች ልብ ከሰማይ የተሰጠ ሽልማት ነበረ። ትዕግስት ወርቃማውን ዲናር ይዛ ልቧ ከደረቷ ሊዘል እንደሚል ተሰማት። ሩጣ ወደ ጎጃዋ ሄደች እና በቀዝቃዛ ምድጃ ድንጋይ ስር የሚሰጥር ቦታ ደበቀችው። ከዚያ ባዶ የወተት እቃዋን ተሸክማ ልቧ በደስታ እየዘመረ ወደ ገበያ ሄደች። በዚያ ቀን ምንም አልሸጠችም፣ ነገር ግን በዓለም ላይ ካሉ ሁሉ እጅግ ባለጠጋ ነበረች። ምሽት ላይ በርካታ በረከት ኪራዩን ሊጠይቅ ሲመጣ ለመጀመሪያ ጊዜ በልቧ ሙልነት ከፊቷ ቆመች። በተለመደው ንቀት ገንዘቡ የት አለ ትግስት ወይስ ላምሽ ዛሬ ወተታ ቆመች? አላት። ትግስት ወርቃማውን ዲናር ከኪሷ አውጥታ በእጁ ላይ አስቀመጠችው። በርካታ የሚያብረቀርቀው በረከት የሚያብረቀርቀውን ወርቅ ሴ ስግብግብ አይኖቹ ተዘረጉና ድምፅ ሙሉ በሙሉ ተለወጠ። በድንጋጤ ይህ ከየት አመጣሽው ሰርቀሽ ነው አይደል? አለ ትዕግስትም አምላክ ሰጠኝ አለችው። ይሄ ለአንድ ወር ሙሉ የቅድሚያ ክፍያ ኪራይ ነው። እባክህ እንደገና አታስቸግረኝ። በርካት በረከት አሁንም በድንጋጤ ውስጥ ሆኖ ዲናሩን ወሰደና ግራ በመጋባት እያጉረመረመ ሄደ። የበረከት ስግብግብነት። ከዚያ ቀን ጀምሮ ተአምሩ በየቀኑ ጠዋት ይደገም ጀመር። ምስጢራዊቱ ድመት ጥቁር ድመትም ትዕግስት ጎጆ ድጃፍ ትጠብቃት ነበረ። ትዕግስት ትኩስ ወተት ያለበትን ጉድጓድ ሳህን ትሰጣታለች። ድመቷ ትጠጣለች። ከዚያ በወተቱ ቦታ የሚያብረቀርቅ ወርቃማ ዲናርን ትተዋለች። የትዕግስት ሕይወት ቀስ በቀስ መለወት ጀመረ። ከእንግዲህ ሊህ አልነበረችም። ጎጆዋን አድሳለች፣ አዲስ ልብስ ገዝታለች፣ እናም ለላሟ ለወርደ ምርጡን መኖ መግዛት ጀመረች። ወርደም ጤናማና ውብ ሆነች። ከሁሉ በላይ ደግሞ የድሮ ልማዷን አልረሳችም። ለድሆችና ለችግረኞች የምትሰጠው ድርሻ መጨመር፣ እንዲሁም ጎረቤቶቿን ለመርዳት ከእነርሱ ወተት በከፍተኛ ዋጋ ትገዛ ነበር። በመንደሩ ሁሉ ደግሞ ትዕግስት በሚል ስም ታወቀች። ይህ ታላቅ ብልጽግና በምቀኝ ዓይኖቹ ላይ ዝም ብሎ አላለፈም። የግጦሽ መሬት ባለቤት በረከት በየቀኑ ትግስትን ይከታተላታል እና ሁኔታዋ ከከፋ ድህነት ወደ ግልጽ ሀብት ሲለወጥ አየ። ጥርጣሬና ጉጉት ልቡን መምላት ጀመረ። ይቺ ወላጅ አልባ ልጅ በአንድ ጀንበር እንዴት ባለ ጸጋ ልትሆን ቻለች? ከዚህ በስተጀርባስ ምስጢሩ ምንድን ነው? አለ በረከት። ምስጢሩን በራሱ ለመግለጥ ወሰነ። በአንድ ቀን ጎህ ሲቀድ ፀሐይ ከመውጣቷ በፊት ወደ ትዕግስት ጎጆ ሾልኮ ገባና ከገለባዋ ክምር ጀርባ ተደበቀና መከታተል ጀመረ። ትግስት ከጎጆዋ ስትወጣ አየና፣ የሚያምር ጥቁር ድመት ወደ እሷ ስትቀርብ አየ። በአይኖቹ የማያምንበት ትዕይንት አየ። ትግስት ወተት ስትጨምር፣ ድመቷ ስትጠጣ፣ ትግስት ወደ ጎጆዋ ከገባች በኋላ ድመቷ ከመጥፋቷ በፊት የሚያብረቀርቅ ነገር ወደ ሳህን ውስጥ ስትጥላ አየ። በረከት ከመደበቂያው ወጣና ወደ ሳህኑ ሮጠ። አሁንም ሞቅ ያለ ወርቃማ ዲናር አገኘ። የጥምቀት እሳት ነበልባል በንፋሱ ውስጥ ተቀጣጠለ። ለራሱ ሚስጥሮ፣ ይሄ ነውን? ወርቅ የምትጥለውስ አስማታዊ ድመት? ይቺ ድመት እንደሷ አለ ያለች ድሃ ልጅ አትገባም። ይሄ ሀብት የሚገኝብኝ እኔ ነኝ፣ የሚገባኝ እኔ ነኝ አለ። በረከት ክፉ ዕቅድ አወጣ። በማግስቱ ጠንካራ መረብ ይዞ መጣና በተመሳሳይ ቦታ ተደበቀ። ድመቷ እንደተለመደው ስትመጣ ወደ ትዕግስት ቤት ከመድረሷ በፊት በረከት ዘለልና መረቡን ጣለባት። ድመቷ ለማምለጥ ሞከረችና በሹል ጥፍሮቿ ጨመረችው። ነገር ግን እሷ አጥብቆ ያዛትና በከረጢቱ ውስጥ አድርጎ ወደ ቤቱ እሮጠ! በረከትና ቅጣቱ። በረከት እየተነፈሰ ወደ ቤት ደረሰና በሮቹን፣ መስኮቶቹን ዘጋ። ድመቷን ከከረጢቷ አወጣና በተለይ ለሷ በገዛው ምርጥ ወተት የተሞላ ትልቁን ዕቃ ከፊቷ አቀረበ። በስግብግብነቱ ጠጪ ውቧ ድመት ጠጭና፣ ይህን እቃ በወርቅ ሙይው አላት። ድመቷ በሚያስፈራው አይኖቿ ተመለከተችው። ነገር ግን በዚህ ጊዜ እይታዋ እንደ ቢላዋ ስለት ቀዝቃዛ፣ ሹል ነበር። ወተቱን አልነካችውም። ይልቁንም በክፍሉ ጥግ ተቀምጣ በዝምታና በንቀት ትመለከተው ነበር። በረከት ለአንድ ሰዓት፣ ለሁለት ሰዓት ጠበቀ። ድመቷ አልተንቀሳቀሰችም። ትዕግስቷ አለቀና፣ ጠጭ የተረገምሽ ድመት አሁን ብሎ ጮኸባት። ነገር ግን ድመቷ በቦታዋ ቀረች። እብድ ሆነና ክፍሉ ውስጥ ዘጋባት። እስከምትሞቺ ወይም የፈለግኩትን ወርቅ እስክትሰጪ ድረስ እዚሁ ትቆያለሽ አላት። ይሄ በእንዲህ እንዳለ ትግስት እንደተለመደው ወጥታ ድመቷን ጠበቀች። ነገር ግን አልመጣችም። ጠበቀች፣ ጠበቀች፣ ፀሐይ እስክትወጣ ድረስ ጠበቀች። ግን በከንቱ። ቀዝቃዛ መያዣ ልቧን እንደጨመቀችው ተሰማት። ሕይወቷን የቀየረችው ምስጢራዊው ጓደኛዋ መጥፎ ነገር እንደደረሰባት ተረዳች። ሦስት ቀናት አለፈ። ትዕግሥትም እንቅልፍ አጣች። በየዕለቱ ጎህ ሲቀድ የወተቱ ጉድጓድ ሳህን ትጥልና ትጠብቅ ነበር፣ ነገር ግን ጥቁሯ ድመት አልተመለሰችም። በመንደሩ ጎዳናዎች ሁሉ ፈለገቻት። ድምጿ እስኪጠፋ ድረስ ጠራቻት፣ ግን በከንቱ። በሶስተኛው ቀን በጎጆዋ በር ላይ ተቀምጣ በምሬት አለቀሰች። ያቆሙት ወርቃማ ዲናሮች ሳይሆኑ መጥፎ ነገር ደርሶባት ይሆን ብላ የፈራችው ብቸኛዋ ጓደኛዋን ነበረች። እሷም እንደዚህ እያለች ሳለ ሁልጊዜ የምትመግባቸው የጎዳና ድመቶች በዙሪያዋ ተሰበሰቡ። አንዲት አሮጌ አንዲት አይኗ ያጣች ድመት ቀረበቻትና ቀሚሷ ላይ ተፈተለች። ከዚያም እያለቀሰች ጥቂት እርምጃ ተራመደችና ወደ ኋላ ተመለከተቻት። እንድትከተላት እንደምታገብዛትም ያህል ነበረ። ትዕግስት ምልክቱን ተረዳች። ተነሳች፣ እንባዋን አንጠረገችና ድመቷን ተከተለቻት። ሌሎች ድመቶችም ተከተሏት። ሁሉም ወደ በረከት ቤት ደረሱ። በሩ በጥብቅ ተዘግቶ ነበር። ነገር ግን ትዕግስት ከውስጥ የመሰባበር የመሰባበርና የንደት ጨዋድ ድምጽ ሰማች። በውስጥ በኩል በረከት ወደ እብደት አፋፍ ደርሶ ነበር። ድመቷን ለሶስት ቀናት ምግብ ሆነ መጠጥ አልነካችም። በክፍሉ ጥግ ላይ ተቀምጣ በቀዝቃዛ እሳት የሚያበሩ በዝምርጉ አይኖቿ ትመለከተው ነበር። በዚያ ቀን ጠዋት በረከት መታገስ አልቻለም። ወፍራም በትር ይዞ ጮኸ፣ አሁን ወርቁን ትሰጭኛለሽ ወይስ እገልሻለሁ። በዚያ ጊዜ ለመጀመሪያ ጊዜ ድመቷ በጸጥታ ተነሳች። ወደ ደመናማ የወተት ዕቃ በጸጋ ተራመደችና አንድ ጡት ጠጣች። የበረከት ፊት በስግብግብነት ደመቀና በመጨረሻ ኑ የታለ ወርቁ? አለ። ነገር ግን ድመቷ በእቃ ውስጥ ምንም አላስቀመጠችም። ይልቁንም ምሬት ላይ እንዴት ትንሽ ጥቁር ከሰል ተፋች። የበረከት እብደት ጨመረና በበትሩ ይመታ ቸኮለ። ነገር ግን ድመቷ ሌላ ጡብ